ካዘከ ግቢ ውጪ ወጥቶ ቱቦ ውስጥ ከጥቶ አድራሻው ውሃው ውስጥ ገጥቶ አድራሻው ፓስፖርቷን እንዲጠፋ አረገው። አስር ቀን የቆየ አስክሬን ነው የተነሳው። በዛ መሰረት ነው ምርመራው ተጠናክሮ ወደ ቦታ ከድን በኋላ ተጠርጣሪ አንድ ደውላ እመጣለሁኝ አለችኝ። አመሽቶ ሁለት ሰት ነው የገባቸው። ታክሲ ይዘን ወደ ቤት አድን እዛ ራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ጽላተኛ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ለሌላ ጊዜ ነው አለች። በዚህ መሀል ነው ይፈጣላ ነው መዶሻን ስች አንገቷን መታወጥ ከዛ ህይወቷ አለፍ ቤቱን ዘግች ወጥቼ ሄድኩኝ። ልብሱን ላዩ ላይ ደፍቼ ነው ዝሜ ልብስ ላዩ ላይ ደፍቼባን ነው ትክክል ስልኩ ከሰራ መቤቴ ማርያም ትርዳ መልኩ ራሱ ነው ነው አዎ ራሱ ራሱ ልቴ የራሴ ነው ገንዘቤ ርት የማንም ሊሆን አይችልም። ኮሳቆሌን ታሳፍረኛለች እቺ እናት ብለ የምታስብ ከሆነ እናት ምንም ብትሆን አታሳፍርም። ስጦታው እባክህ ማለት ትፈልጋለሁኝ። እቺ እናት እውነት አላት። ስጦታው ልጅሽን ቢሆን ባይሆን እኛ ለአንቺ ከማድረግ ወደኋላ አንልም። እኔ ባየው ሰዓት እራሱ በጣም ነው የምደነግጠው። ሲና እሁድ ቀን የወንድሜ ልጅ ደወለልኝ። አረ ምንድን ነው እናቴ፣ ምንድን ነው እሱ ቤቱ ግቢው ይሸታል እየሸተተኝ ነው አለኝ። የአመት በዓል ስጋንን ቤት ትቶ ይሆናል። ታዲያ ምን እናደርግ ምን ይሻለን አላልኩት። እኔ እንጃ እኔ ምን እንደማደርግ ራስሽን እኔ አለኝ። እንደገና ደግሞ ሰኞ ጠዋት ደወለልኝ በአስራ ሁለት ደወለልኝ አረ ምን ይሻለኛል ይሄ ነገር እኮ አላስቀምጥም ብሎኛል አለ አረ ሂድና ፖሊስ አመልክት እኔ ያሞኛል ስለመመኝ መምጣት አልችልም እና ሄደ ፖሊስ አመልክት አልኩት ሄደ እነሱን ይዟቸው መጥቶ ከዛ እንዳውም ከሱ ከልጁም አይደለም አረማ ዘር አይመጡም እንደ ሰው ገሎ ሄዶ ኮ ነው ምናምን ወይኒሸት ንጉሴ ጉራራ የተባለችው በቀን ሁለት አምስተኛ ወር 2017 ከምሽቱ ሁለት ሰዓት ከአረብ ሀገር ወደ ቦሌ ኤርፖርት መጥታ አንድ ተጠርጣሪ ግለሰብ የተቀብሎ ወደ ቤቱ እንደወሰደ ማስረጃ ያገኘ ነው። በዛ መሰረት ተጠርጣሪ ማን ነው የሚል ተጠርጣሪን ለማወቅ ክትትላችን ቀጠል ነው። ራንድ ደውላ እመጣለሁኝ አለችኝ። አመሽቶ ሁለት ሰዓት ነው የገባቸው ታክሲ ይዘን ወደ ቤት እዛ እራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ጽላተኛ? ይሄ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ለሌላ ጊዜ ነው አለች። በዚህ መሀል ነው የተጣላ ነው። መዶሻን ስች አንገቷ መታወጥ። ከዛ ህይወቷ አለፈ። ቤቱን ዘግቼ ወጥቼ ሄድኩኝ። ልብሱን አላያው ላይ ደፍቼ ነው ዚ ልብስ አላያው ላይ ደፍቼባን ወጥቼ ሄድኩኝ። ከዛን የሌላ ቦታ ቤት ተከራይቼ ተቀመጥ። ፖሊሶች ያዙኝ። በእኔ ጥሩ ቦታ መድረስ በጣም ትደሰታለች። እኔ ስማርላት አይታኝ በጣም ትደሰታለች። እኔም ብላ ነው ወደ ውጭ አገር የሄደችው። ለእኔ ብላ ወደ አያት የወሰደችኝ። እዛም የሰላምና የጸጥታ ችግር ነበር። ከዛም በኋላ ተማር ብላ ወደ ጫንጮ ትምህርት ቤት አስገባችኝ። እኔ እሱ በመያዙ በጣም ደስተኛ ነኝ። ይህ ሰውዬ ባያዝ ኖሮ በሌላ ትውልድ ላይ ችግር ይፈጥር ነበር። ለብር ብሎ እናቴን ገደላል። የወንድሜ ልጅ ደወለልኝ፣ አረ ምንድን ነው እናቴ ምንድን ነው እሱ ቤቱ ግቢው ይሸታል እየሸተተኝ ነው አለኝ። የአመት በዓል ስጋንን ቤት ትቶ ይሆናል ታዲያ ምን እናደርግ? ምን ይሻለን አላልኩት። እኔ እንጃ እኔ ምን እንደማደርግ ራስሽን አለኝ። እንደገና ደግሞ ሰኞ ጠዋት ደወለልኝ በአስራ ሁለት ደወለልኝ። አረ ምን ይሻለኛል ይሄ ነገር እኮ አላስቀምጥም ብሎኛል አለኝ። አረ ሂድና ፖሊስ አመልክት፣ እኔ አሞኛል ስለመመኝ መምጣት አልችልም፣ እና ሄደ ፖሊስ አመልክት አልኩት። ሄደ እነሱን ይዟቸው መጥቶ ከዛ እንዳውም ከሱ ከልዩም አይደለ አረማ ዘር አይመጡም እንደ ሰው ገሎ ሄዶ እኮ ነው ምናምን ሰማሁኝ። ና የምርመራ ክፍሉ በመቀናጀት የሟችን ማንነት ና ገዳዩ ማን ነው የሚለውን የማጣራት ስራ ጀመረ። ጠቁማ ከደረሰበት ቀን ጀምሮ ለአምስት ቀናት ተከታታይ ተጠርጣሪን ለማወቅ ቦታ ላደረሰን መረጃ ስናሰባስቦ ሟች በስምም ያልታወቀች በመሆኑ ሟችን ለማወቅ የተለያዩ አካባቢ ላይ የተቀመጡ ዶክመንት በዛ መሰረት ውጭ ሀገር የመጣችው መሆኑን የሰነድ ማስረጃ ከውጭ ሀገር ትኬት የቆረጠችን ፓስፖርት ቁጥሯን ትኬት ቁጥሯን ካገኘንም በኋላ በዛ መሰረት ትኬት ቁጥሯን ይዝን ማን ነች የሚለው ነገር ምርመራን ጀመር ነው። አንድን የተፈጸመ ወንጀል ድርጊትን እውነት ወይኒሸት ንጉሴ ጉራራ የተባለችው ከበቀን ሁለት አምስተኛ ወር ሁለት ሺ አስራ ሰባት ከምሽቱ ሁለት ሰዓት ከአረብ ሀገር ወደ ቦሌ ኤርፖርት መጥታ አንድ ተጠርጣሪ ግለሰብ የተቀብሎ ወደ ቤቱ እንደወሰደ መስረጃ ያገኘ ነው። በዛ መሰረት ተጠርጣሪ ማን ነው የሚል ተጠርጣሪን ለማወቅ ክትትላችን ቀጠል ነው። በምርመራ ቡድኑ ተቀናጅቶ እዛ ወንጀል ስፍራ ላይ እየተደራጀ ተደራጅን እየሰራን እያለን ተጠርጣሪን በአስራ ሰባት አምስተኛ ወር ሁለት ሺ አስራ ሰባት ዓመተ ምህረት ከቀኑ አስራ አንድ ሰዓት አካባቢ ላይ ቁጥጥር ስር ውሎ ምርመራ እያጣራን እንገኛለን። ሟች ከተከሳሹ ጋር በሁለት ሺ ሰባት ዓመተ ምህረት ትውውቅ እንደነበራቸውና የተወሰነ ጊዜ ቆይተው እንደተለያዩ ከቅርብ ጊዜ በኋላ በመደዋወል የፍቅር ግንኙነታቸውን እንደ አዲስ እንደጀመሩ ፖሊስ በምርመራ ይደርስበታል። በ ሁለት ሺ አስራ ሰባት መስከረም ወር አካባቢ ላይ ይገናኙና በኢሞ ይደዋወላሉ። በኢሞ ሲደዋወሉ ሟች ወይንሼ ንጉሴ የተባለችው በኢሞ የት ነሽ ምን ብለው ይጠይቃታል። ተጠርጣሪ ግለሰብ ከዛ በኋላ ወደ አረብ ይጃሉ ሁለት አመት ሆኖብኛል ሊመጣ ነው ምናምን ብላ ከተነጋገሩ ይመጣሉ ብለው ምንም ለቤተሰብ ሳትናገሩ ቀጥታ ቦሌ በሁለት አምስተኛ ወር ከምሽቱ ሁለት ሰዓት አካባቢ ደውላ በኢሞ ተነጋግሮ ትመጣለች። ሟችን ወደ በታክሲ ቢጫ ታክሲ ወደ ቤቱ ከወሰዳት በኋላ ሟችን ቤቱን ካስገባት እሷ ሳትፈልጉ ግብረ ስጋ ግንኙነት እናድርግ አብረንተኛ በማለት ከጠይቃት በኋላ እሷም በወቅቱ እንመረመር ለምንድን ነው እንደዚህ የምንሆነው? ብላ ስትመልስ ስሜታዊ በመሆን ተጠርጣሪው ግለሰብ ቤት ውስጥ በነበረው መዶሻ በቀኝ እጁ በመያዝ ሁለት ጊዜ ሟችን የግር አንገቷን በማምታት ሟችን ከገደላት በኋላ የሟች ንብረቶችን የተለያዩ ነው ታብሌቶች፣ ቦርሳዎችን፣ ሻንጣዎችን እና ሞባይሉ አሜሪካን ዶላር ህዝብ ይዛ የመጣችሁ ከሁለት አመት ሙሉ የለፋችበት ይዛ ከዛ በኋላ ተሰወረብን። ሟች ወይን ሸት ንጉሴ የተባለችው ግለሰብ የሰላሳ አራት አመት ጎልማሳ ስትሆን የአንድ ልጅ እናት ነበረች። ወይን ሸት የእሷን የልጇንና የቤተሰቦቿን ህይወት ለመቀየር ለበርካታ አመታት በተለያዩ አረብ ሀገራት እየሄደች እየሰራች ወደ ኢትዮጵያ በመምጣት ልጇንና ቤተሰቦቿን አይታ ትመለሳለች። ከ10 አመት ቆይታ በኋላ ሟች ወይንሸትና ተጠርጣሪው ግለሰብ ከመስከረም ወር 2017 ዓ.ም ጀምሮ በኢሞ እየተደዋወሉ ስለ ወደፊት ኑሯቸው እቅድ በማውጣት ማውራት ይጀምራሉ። ሟች ወይንሸት ለተጠርጣሪው ግለሰብ በመደወል ጥር ሁለት ቀን ሁለት ሺ አስራ ሰባት አመተ ምህረት ከምሽቱ ሁለት ሰአት ወደ ኢትዮጵያ እንደምትመጣ ነግረው ኤርፖርት እንዲጠብቃት በማሳወቅ እሱም ይጠብቅና ያገኛታል። ጠራ እንድ ደውላ እመጣለሁኝ አለችኝ። አመሽቶ ሁለት ሰአት ነው የገባቸው። ታክሲ ይዘን ወደ ቤት እዛ ራት በልናን በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ስላተኛህ? አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ለሌላ ጊዜ ነው አለች። በዚህ መሀል ነው የተጣላ ነው፣ መዶሻን ሲጨንገተው መታወጥ

የቀራቸው ተጠርጣሪው ግለሰብ የወንጀል ድርጊቱን ከፈጸመ በኋላ የሟችን ገንዘብና የተለያዩ ንብረቶችን በመዝረፍ ከአከራዮቹ ሲከራይ ያስያዘውን መታወቂያ ኮፒ በመውሰድ ራሱን ለመሰወር በርካታ ጥረቶች አድርጎ ነበር። ቤት ከዚህ በፊት ተከራይቶ የሚኖርበት ቤት መታወቂያ አስሶ ነበር። መታወቂያንን ጭምር ይዞ ነው ጠፋ። ተጠርጣሪው ራሱን እንዳይታወቅ አድራሻው እንዳይታወቅ እንዳይያዝ ለማድረጉ የታሰበው ሟችም አድራሻውም እንዳይታወቅ ከዛ ፓስፖርቷን ይዞ ከዘ ከግቢ ውጭ ወጥቶ ቱቦ ውስጥ ከቶ አድራሻው ውሃው ውስጥ ከቶ አድራሻው ፓስፖርቷን እንድጠፋ አረገው። እሷ ይዛ የመጣችው ያ አንድ ሺህ አንድ መቶ የአሜሪካን ዶላር ብር ነበር። እሱን ወደ በሌላ ደላላ በሌላ ሰው አማካኝነት አድራሻው እንዳይታወቅ በራሱ ብስም ከገባ ሊያዝ ይችላል። በራሱ ስም በሌላ በጎደኛው ከገባ ልያዝ ስለምችለው በማሰብ ህጎት መንገድ በአንዱን ዶላር በአንድ መቶ ሰላሳ ዘጠኝ ብር ከመነዘራ በኋላ ተጠርጣሪ ስንይዞ ይዘን ስንመረመረ የሟች ንብረቶችን እሷን ከደልኳት በኋላ ወስጃለሁ። ምሬቱን ይዘን ቀጥታ ወደ ቦታ ስንሄድ እነዚህ ታብሌት፣ ሞባይል፣ ቦርሳ፣ ሻንጣ፣ ልብሶች፣ ሽቶዎች፣ ጫማዎች እነዚህ ንብረቶችን ይዝን በምርመራ ላይ እንገኛለን። ስነጥበብ እንኳን ተዘርፎ ተሰርቶ ፍላጎት ላይ ሞላ የሰውን ህይወት ጭካኔ በተሞላ መልኩ ማጥፋት ለምን? አስር ቀን የቆየ አስክሬን ነው የተነሳው። በዛ መሰረት ነው ምርመራው ተጠናክሮ ወደ ቦታ ከሄድን በኋላ ተጠርጣሪ ፍለጋ ጀመር። በሁለት ዘግቶ ቤቱን ተሰውሮ ከዛ በኋላ አካባቢ ላይ እንተል ተመለሰ። በዛ ብርቶ ክትትል ስናደረገው ተጠርጣሪው በአስራ ሰባት ተያያዘ። ሳምንት ሙሉ አንድ አስከሬን በር ቆልፎ ማቆየት ማለት ይሄ ሰብአዊ ፍጡርነትም አይደለም። በእግዚአብሔር ዘንድ እንጂ ጸያፊ እና የሰው ክቡር የሆነውን የሰው ልጅ በዚህ ያህል ሰው ከሞተ በኋላ በር ቆልፎ መሄድ ማለት ግድያ ብቻ የሚገልጸው ነገር አይደለም ይሄ። ውድ የፕሮግራማችን አርፋልኝ ስትለኝ፣ አሁን ነገሩ የሚገርምሽ ነገር ደግሞ ገዳዩ የኔ ጓደኛ መሆኑ እኔ ከኔ እኔ እሱ እንዳሳደኩ ሞያው ልቃ ስራ ደጋ ጀምሮ እኔ ያስተማርኩት ልጅ መሆኑ እኔ ማመን አቃት። የእናንተ መምሪያ ለእኔ ደወለልኝ፣ ወይን እሸትን ታውቂያታለሽ ሲለኝ፣ አዎ አልኩት። ሶስተኛ ፖሊስ ጣቢያ ነይ። ምን በምን ምክንያት ምመጣው ለምንድን ነው የምመጣው? ምን ሆኗ ነው አልኩት። ከዛ እንደዚህ ስለው አይ፣ ትንሽ ጉዳት ደርሶባት ነው እና እንድትመጪ ብቻሽን፣ እንዳትመጪ ከሰው ጋር ነይ አለ ለኝ። እኔ ደነገትኩኝ በጣም ደነገትኩ። ግን መቼ ነው ስለው ጥር ሁለት አለ እንጂ፣ እንደዚህ ነው ያለችው ለእኛ እኮ ጥር ሁለት ሳይሆን ጥር መጨረሻ እንመጣለን ያለችው እኛ ግን ከወር በኋላ ከጥር ጥር የካቲት አንድ ሁለት አካባቢ ትመጣለች ብለን ነው ስንጠብቃት የነበረ። እዛ በዚህ አጋጣሚ እንደስሆነች እኔ ከነነግ የዱዋ ለኮቲ ቺ ፖሊስ ወይ ና ደወለ። እኔ የእናቴ ሞት የሰማሁት የሆነ ፖሊስ ደውሎልኝ የቤተሰቦችን ስልክ ስጠኝ አለኝ። አብሬ የምኖርባቸውን ሰዎች ስልክ ሰጠሁት። እነሱ አርብ እለት ሂደው እዛው አሉ። እኔ ለሌላ ጉዳይ መሰለኝ ይሄ መሆኑን አላውቅም ነበር ፖሊሱ ደውሎልኝ እሷ ሆስፒታል ነው ያለችው አለኝ። ይዘውኝ መጥተው እሷ እንደሞተች ነገሩኝ። እናቴ እኔ ለማሳደግ ብዙ ነገር ሆናለች። ዶርዬ እንዳትሆን ትለኛለች። በመማሬ በጣም ትደሰታለች። እኔም እሷን ደስታዋን ለማየት እየተማርኩ ነው። በእኔም ውጤት በጣም ትደሰታለች። ላንተ ብዬ ነው እላይታች የምለው ትለኛለች። ሞቷን ስሰማ በጣም ነው ያዘንኩት። ሞቷን ከሰማው እለት አንስቶ አሁንም እናቴ ትመለሳለች ትሰራለች ብዬ ነው የማስበው። ሙሉ አንድ አስከሬን በር ቆልፎ ማቆየት ማለት ይሄ ሰብአዊ ፍጡርነትም አይደለም በእግዚአብሔር ዘንድም